ባቢ ሞት አፈር ልሶ እንደሚነሳ አላወቃማ። ተነስ ተነስ በቃ ማንቺ ሲከወዱሽ ውጪ ምን ሆነሽ ነው? ሌላ ነገር ገምቼ ትልቅ ከፍ ያለ ነገር ሲገምቺ። ኧረ ሞጌ በቃ ታጓጉኝ። ነገር ምንድን ነው? ባህር ዳር የሄደውን ሰውዬ እኮ አገኙት። እንድታከብሪኝ ነው ማለት። ምን ልትነግሪኝ የምትፈልጊ ነገር አለ? እድሜ ሄደ ነው እና እና ያው ዘር መተካት አለብኝ። ወደ ሀገር ቤት ሂጅ፣ አዲስ ህይወት መጀመር አለብኝ። እንደዛ ነው ቅድስት? አዎ ጋሼ። እና ባለ ማርያም ነው እያልሽ ያለሽው ቅድስት? እሺ፣ ለማንኛውም ነው አርጎን ነው ተፈሽለኝ፣ አለበት። እሺ፣ እሺ። ወንድ ሁሉ ገና ከርቀት አይቶ ይሸሸኛል ይላል የአቶ አበበ ደመሳ ልጅ። ይህን ማንነቴን የገነባውት ደግሞ ከልጅነት ጀምሮ አባቴ እያሳደረብኝ ተጽዕኖ ነበረ። ይህ ደፋርና ጀግና አልበገር ባይነት ደግሞ በሌሎች ዘንድ እንድፈራና እንድከበር አድርጎኛል፣ በማለትም ራሱን በጉራ ከፍ ከፍ እያደረገ ሲቸረችር ኖሯል። ዛሬ ላይ ግን ያ ሁሉ ፉከራና ሽለላ በብላሽ ቀርቶበት በብሩኬ ዝረራ ውስጥ ወድቋል። የወደቀ ግንድ ምሳር ይበዛለታል። ዳጣም ተጨምራ በድንጋይ ስትወግረው ነበር። በመጨረሻም ራሱን ጉዳት ደርሶበት ወደ ሆስፒታል ሄዶ መታከም እንዳለበት ከጎን ሆና እየረዳቻለችው እንግዲህ ጨካኝ ለጨካኝ ጠላቶቻቸውን በጋራ አብረው ተባብረው ለማንበርከክ ሲሉ በፈጠሩት ህብረት ማህሌት ብቻ ነበረች። ማህሌትም ቆይ ሰራልኝ አይደለ ብሩኬ እያለም ከወትሮውም ከሞገሴ ይልቅ ብሩኬ ደፋርና ቆራጥ እንደሆነም ጠንቅቆ እንደሚያውቀው ከዚህ በፊት ገልጾላት ነበረ። ዛሬም የፈራው አልቀረም ዝና በደንብ ፈርጣማ ክንዶቹን አሳይቶታል። ለማንኛውም እስኪ በዛሬው ክፍል ምሳሌ ድራማ ክፍል 67 ምን አዲስ ነገር አለ? ዳጣስ ቤተሰቦቿን አግኝታ ይሆን? አብረን እንከታተላለን። ባለፈው ክፍል ሞገሴን ከብሩኬ ጋር ለማገናኘት ዳጣ ትልቅ ጥረት እያደረገች ነው ታዲያ ዳጣን ለመገናኘት በሚሄድበት ሰዓት ከአጠገቧ ምናልባትም አጋቾች ሊኖሩ ስለሚችሉ ተጠንቀቂ እያለም ሞገሴ እየነገራት ነበር። ነገር ግን እነሱን ሳይሆን ራሱ ሞገሴን ነበር ሲከታተሉት እንደነበረ እየተመለከታቸው ታዲያ እስከ መጨረሻም ሊገናኙ ትንሽ ደቂቃዎችና ትንሽ እርምጃ ሲቀራቸው ብሩኬን ስለተመለከተው እንደ ባለፈው እንደ ሉላ አሳልፎ ሊሰጠኝ ነው ብሩኬ ካጠገብሽ አለ አይደል እንዴ? በቃ ወደ መጣውበት ልመለስ ነው በማለትም በሌላኛው አቅጣጫ መሸሽ እንዳለበትም እየገለጸ ሳለ፣ ዳጣ ግን ከሚስቱ ጋር ተኝተ ክሱ እንኳን ይቅር ብለዋል። ለምን አንተ ሲቅር አትለውም? ደግሞም ብሩኬ ያደረገው ትክክል ነው። ከአንተ በደልና ከሱ ከሱስ ማን ይበልጣል? እያለችም በሁለታቸው ላይ ፍቅር ለመዝራት ብዙ ጥረት እያደረገች ነው። ነገር ግን ይህ ጥረቷ እንዲህ በቀላሉ ሊሳካላት አልቻለም። ሞገሴ ወደ መጣበት ተመልሶ ወደ ዱላም ይሄዳል። ሞገሴን ሲከታተሉ የነበሩ ነፍሰ ገዳዮችም ሞገሴ ወደ መጣበት እንደ ተመለሰና ከፊት ለፊታቸው ዳጣና ብሩክ እንዳሉም ይናገራሉ። ታዲያ ዳጣና ብሩክን ይዘን ማስለፍለፍ ይኖርብናል። ያ ሲሆን ሉላን በቀላሉ ልናገኛት እንችላለን፣ በሚልም ሁለታቸውም ፉከራ ላይ ነበሩ። ሆኖም ከብሩኬና ከዳጣ ጋር ተገናኝተውም ፊት ለፊት ቦክስ ይገጥማሉ። በእርግጥ ዳጣ ገና ዝናን ስታዩ በጣም ፈርታለች። ለምን ከዚህ በፊትም በጣም ይዞ አሰቃይቷት ስለነበረ አሁንም ያንን ስቃይ ማየት አትፈልግም። ሆኖም እየተርበተበተች ሳለ ብሩኬ ግን እንድትረጋጋና ከውን እንደሚሰጠውም ብሩኬ ራሱን አሳምኗል። ታዲያ አንተ ማነህና ሚስቴን ወስዳቸው የምትቀሩትስ ስ የት ልታመልጡ ነው እያለ እንደተለመደው ጉራውን መቸርቸር ይጀምራል። አጠገቡ የቆመችው ማህሌትንም ብሩኬ ያሾፍባት ገብቷል። አለሽ እንዴ በህይወት በረኪናውን ጠጥታ ሞተች ሲባል ሰምቼ ነበረ። በጣም ይገርማል አላት። እናም በስነ ስርዓት ትናገር ከሆነ ተናገር በማለትም ሊነቅፈው ፈልጓል። ብሩኬ ስለ እኔ ስነ ስርዓት መያዝና አለመያዝ አንታ ታስተምረኝም። ለማንኛውም ስለመጣህበት ጉዳይ ምን ፈልገህ ነው? በማለትም እርስ በርስ በቦክስ ይገጥማሉ። በመጀመሪያ ሚስትህን ራስ ነበር ማሳመን የነበረብህ እንደ ባሪያ ቤት ዘግተህ ዕድሜ ልኳን ስታሰቃያት ከኖርክ በኋላ አሁን ሚስቴን አምጡ ማለትስ ምን ማለት ነው? በማለትም ምን ያህል ሉላን ሲያሰቃያት እንደነበረም በግልጽ ይነግረዋል። ታዲያ እንደተለመደው ራሱን ሲቆልል የቆየው ዝናም በብሩኬ ዝረራ ውስጥ ይወድቃል ጣ በመጨመርም ጭንቅላቱ ላይ በድንጋይም ትመታዋለች። ይህኔ ከዚህ በፊት ሉላ ጉዳት አድርሳበት ስል ነበረው ና አሁን ከዛ ላይ ተጨምሮበት ደም በደም ሆኗል። ሆኖም እንደዛ እንደወደቀ ማህሌት አረባክ ተነስ፣ በጣም ጉዳት ደርሶብሃል እኮ፣ ይኸው የባለፈው ስፌት ሳይደርቅ ዛሬ ላይ ደግሞ ተደገመብህ፣ በማለትም እየነገረችው ነው። ዲያ ከወደቀበትም እንደምንም እየተንገዳገደ እንዲነሳ አደረገችው ጣና ብሩኬን በሚገባ ዝናን ዋጋውን ሰጥተውት ወደ ቤት ከተመለሱ በኋላ ቀጥታ ለሞገስ የነበረ ስልክ የደወለችው ቶሎ አንሳልኛለች። ምክንያቱም እስከምትናገር ድረስ በጣም ቸኩላለች ና እናም ብሩክ እኮ ዝናን ዋጋውን ሰጠው፣ በጣም ደብድቦት መሬት ላይ ዘርሮታል በማለትም እየነገረችው ነበረ። ይህንን በኋላ እናወራለን በማለትም ወዲያውኑ ስልኩን ሲዘጋባት በጣም ነበር የተናደደችው። ምክንያቱም ከሚገባው በላይ ቴንሽን እንዲሰጣት በመፈለግ እሱ ግን ከድብደባው በፊት አሁንም ብሩኬን ሊያምነው ስላልፈለገ አሳልፎ ይሰጠኛል በሚል ስሜት ትቶት ወደ ቤት ከተመለሰ በኋላ ለሉላ አሁንም ብሩኬን እኮ ማግኘት አልፈልግም፣ በጣም አናዶኛል፣ በባለፈው የሰራው ስራ ቀላል ነው እንዴ? እያለም ሉላ እየነገራት ነበረ። ሉላ ግን እንዴት ታቂመዋለህ? በጣም ትክክል እኮ ነው የሰራው። ይኸው ምሳሌ ታከመች፣ እኔስ ምንሆንኩኝ እኔ እናንተ እኮ ዳግም ተገናኘን በማለትም ገልጻለታለች። ታዲያ ሞገሴም አንቺን ደስተኛ የሚያደርግሽ ከሆነ ችግር የለውም እኔና ብሩኬ እንታረቃለን በማለትም ቃል ገብቶላታል። እንግዲህ ሞገሴ ብሩኬን አሁን የልብ ወዳጁ እንደሆነ የቀድሞ ፍቅራቸውን አድሰው መቀጠል እንዳለባቸውም ራሱን ያሳመነ ይመስላል። በሌላ በኩል ሞገሴ ሉላን በሙሉ ልቡ በእርግጥ ፍቅረኛው እንደሆነች ቢያምንም አሁን የዝና ህጋዊ ሚስቱ እስከሆነች ድረስ ግን ምንም ማድረግ እንደማይችሉ ከነፍስ አባታቸው ተነግሯቸዋል። እስከ መቼ ድረስ ነው የናፈቅሽኝ በዚህ ሁኔታ የምቀጥለው በማለትም ጥያቄ አንስቶ ነበረ። ሉላም የእሷን ፍላጎት እንዳለ ሆኖ ነገር ግን ከነፍስ አባታቸው የተሰጣቸውን ምክር ማክበርና ይህ የፍች ደብዳቤ እስከሚመጣ ድረስ በጭራሽ ከሞገሴ ጋራ ምንም አይነት ንክኪ እንዳይኖራቸውም እየተከለከሉ ይመስላሉ። ኤፍራታም የገንዘብ ምንጫቸው ዝና እንደሆነ ይታወቃል። ጠይቅው እያለችም እየነገረቻት ነበረ። ሆኖም አሁን ላይ ዝና በከፍተኛ ሁኔታ በብሩኬ ድብደባ ደርሶበት እንዲሁም ዳጣ ተጋግዛ ራሱን ፈንክተው ክፉኛ በጣም አዝኖና ተክዞ ባለበት ሰዓት ገንዘብ አልጠይቅም በጣም ያሳዝናል እያለች እየነገረቻት ነበረ። ሆኖም ከዚህ በፊት ኤፍራታ ማህሌት የነገረቻትን በሙሉ ስታስታውስ ነበር ብሩኬ ከመጣበት ምንም አይመለስም ቶችንም አንድ ባንድ ይጨርሳቸዋል በማለት እንግዲህ ብሩኬ ምን ያህል ቆራጥና ጀግና እንደሆነም የገለጸችላትን ያንን ስታስታውስ ነበረ። ሞገሴ ቃል የገባላትን የዳጣን የቤተሰቦቿን ማፈላለግ ጉዳይ ስልክ በመደወልም በወቅቱ ሲፈልጉት ባህር ዳር እንደነበርና አሁን ላይ ግን ከባህር ዳር ስለተመለሰ ቤተሰቦቿ የት እንደሚገኙ ሊነግራቸው እንደሚችልም ስለገለጸላቸው መገናኘት አለብን በማለትም ለዳጣ ደውሎ ነግሯታል። ብሩኬም ምሳሌ ታክማ ለመዳኗ ቅድስት ከፍተኛውን ሚና እንደተጫወተችና ለዚህም ደግሞ ምስጋና እያቀረበላት ነበረ። ቅድስትም ዳር ዳር ማለት ጀምራለች። ጋሼ አንድ ነገር ልነግርህ ነበር አለች፣ ፈራ ተባያለች። እናም ልትነግሪኝ የፈለግሽውን ነገር በነጻነት ተናገሪ በማለትም ብሩኬ እየጠየቃት ነበር። በስተ መጨረሻም እንግዲህ እኔ እድሜ እየሄደ ነው፣ ስለዚህ ሴት ልጅ ነኝና ወደ ክፍለ ሀገር ወደ ቤተሰቦች እጅ አዲስ ህይወት መመስረት ይኖርብኛል በማለትም ለብሩኬ ነግረዋለች። ብሩኬም እና ባላማረኝ እያልሽ ነው በማለትም እሱም ቅድስትን ፍላጎት እንዳደረበትም ያስታውቅበታል። ሆኖም በስተ መጨረሻ አልጋዬን አንጥፈሽልኛል የሚል ጥያቄ አንስቶባት እሷም እየተርበተበተች አዋንጥፈዋለሁ፣ ድጋሚ ላንጥፈው በማለትም እየሮጠች ወደ መኝታ ክፍልም አምርታለች። በብሩክና በቅድስት መካከል በሁለታቸውም የፍቅር ስሜት ይነበብባቸዋል። ምናልባትም ወደፊት ሚስቱ ልትሆን የምትችለው ቅድስት ትሆናለች ማለት ነው። በሌላ በኩል ዳጣ አሁን ከሞገሴ ጋር ቤተሰቦቿን ሊያገናኛት እጅግ በጣም ደስ ብሏት ይህችን ቀን በጉጉት የምትጠብቀው ቀን ነው እና አሁን ቤት እስከሚደርሱ ድረስም በጣም ቸኩለዋል። ከባህር ዳር የመጣው ሰውም የቤተሰቦቿን አቅጣጫ ጠቁሟቸውም በር ሲደርሱ ግን ሞገሴ ፈራተባ እያለ ነው። ቢቀርብን ይሻላል ወይ ነገ ንምጣ በማለትም ወይም በስነ ልቦና ተዘጋጅተው ማደር እንዳለባቸው እየገለጸላት ነው። ጣጣ ግን የልብ ምቴ በጣም ጨምሯል፣ ቤተሰቦችን ላገኛቸው ነው መሰለኝ እያለችም እየገለጸችለት ሳለ እንግዳውስ እንመለስ በማለት ክሴ እየጠየቃት ቢሆንም እሷ ግን በፍጹም እዚህ ድረስ መጥቼማ አልመለስም በማለትም በሩን በኃይል አንኳኩተዋለች። ታዲያ ይህ ትክክለኛ የቤተሰቦቿ ቤት ይሆን ወይስ ሌላ ቤት ምናልባትም ዳጣ እንደተባለው ቤተሰቦቿን አግኝታ ደስታዋ ሙሉ ይሆናል፣ አብረን የምንከታተለው ይሆናል። ሌትም ከአጋቾቿ ጋር በመደዋወል ሞገሴን እየተከታተሉት እንደሆነና በቅርብ ርቀት እንደተመለከቱት ገልጻለች። ሆኖም ሉላና ሞገሴን አይተናቸዋል የሚል ከአጋቾቹ በሰማቸው ድምፅም ያዙልኝ ስትል፣ ኤፍራታ ግን እንዴት እንደዚህ አይነት ስህተት ትሰሪያለች? ዝናን የራሴ ማድረግ ነው የምፈልገው ብለሽ አይደል እና ሉላን አየሃት ካልሽኮ መቶ ሉላን ይወስዳታል ማለት ነው። ስለዚህ ዝናን አታገኙም። ይንን ማድረግሽ ስህተት ነው በማለትም ኤፍራታ መክራታለች። አንቺ ያልሽው ትክክል ሳይሆን አይቀርም በማለትም የኤፍራታን ሀሳብ ተቀብላታለች። መቼም ኤፍራታ ጉሬ ከለቀቀቻት በኋላ ዘወርቤ ማለቷም የማይቀር ነው። ሬቬ እያለች አሁንም ወንጀል እያሰራቻት ትገኛለች። እንግዲህ በሚቀጥለው ክፍልስ ምን አዲስ ነገር እንመለከታለን? ይላችሁ የሚቀርብ ይሆናል። በተለይ ደግሞ ዳጣ ከቤተሰቦቿ ጋር እንድትገናኝ መልካም ምኞቴን በመግለጽ የዛሬውን ፕሮግራሚን በዚሁ ቋጫውት፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።